ቪዲዮ ሰሞኑን የሀገራችን ክፍል በሆነው በጂንካ ስለተከሰተው አደገኛና ገዳይ ስለሆነው ደም አፍሳሽ ትኩሳት ወይም ሄሞረጂንግ ፌቨር በመባል የሚታወቀውን በሽታ የምናይ ይሆናል። እናንተ ደግሞ ቪዲዮው ላይክ፣ ሰብስክራይብ በማድረግ ጀምሩ እያልኩ ቀጥታ ወደ ቪዲዮ። ደም አፍሳሽ ትኩሳት ወይም ሄሞረጂንግ ፌቨር። ሄሞረጂንግ ፌቨር በቫይረስ አማካኝነት የሚመጣ ለህይወት አስጊ የበሽታ አይነት ነው። ዋነኛ መለያዎቹ የደም ስሮችን በማድከም ደም እንዲፈስና ከፍተኛ ትኩሳት እንዲኖር ማድረግ ናቸው። መንስኤዎች፣ በሽታው የሚከሰተው በተለያዩ የቫይረስ አይነቶች ነው። ከእነዚህም መካከል ኢቦላ፣ ማርበርግ፣ ላሳ፣ ቢጫ ወባ እና ደንጊ ትኩሳት የመሳሰሉት ይገኙበታል። የመተላለፊያ መንገዶች፣ የመጀመሪያው በተባይ መነከስ፣ ለምሳሌ በትንኞች ወይም በሚሽገሮች መነከስ በሁለት ከእንስሳት ጋር ንክኪ መኖር አኒማል ኮንታክት እንደ አይጥና የሌሊት ወፍ በበሽታው የተያዙ እንስሳትን መነካካት ወይም ደግሞ ፈሳሾቻቸውን እንደ ሽንት ሰገራ መንካት ሶስተኛ ከሰው ወደ ሰው ፐርሰንቱ ፐርሰን የበሽተኛው ሰውነት ፈሳሾች እንደ ምራቅ ሽንት ሰገራ ያሉት ጤነኛው ሰው ላይ ካረፈ እና ቀጥተኛ ንክኪ ማድረግ ናቸው ዋና ዋና ምልክቶች የበሽታ ምልክቶችን በሁለት ደረጃ ከፍሎ ማየት መልካም ነው። አንደኛ የመጀመሪያ ምልክቶች፣ እነዚህ ምልክቶች ቫይረሱ ወዲያውኑ ወደ ሰውነት እንዲገባ የሚያሳየው ምልክቶች ናቸው። እነርሱም ከፍተኛ ትኩሳት፣ ድካም፣ የሰውነት መዛል ወይም አጠቃላይ የመታመም ስሜት፣ ራስ ምታት፣ የጡንቻ የአጥንትና የመገጣጠሚያ ህመም፣ ማቅለሽለሽ፣ ማስታወክ እና ተቅማጥ ሲሆኑ፣ ሁለት ዘግይተው የሚከሰቱ ምልክቶች በአፍንጫ ካይን በአፍንጫ በአይንና በአፍ ደም መፍሰስ፣ የውስጠኛው የሰውነታችን ክፍሎች ደም መፍሰስ፣ የቆዳ ላይ ጥቃቅን ቀይ ወይም ወይነ ጠጅ ነጠብጣቦች መታየት፣ የደም ግፊት መቀነስ ወይም ሾክ ውስጥ መግባት፣ እንደ ኩላሊት፣ አንጎል ክፍሎች ያሉት መጎዳት ናቸው። ህክምናው፣ ለአብዛኞቹ የደም አፍሳሽ ትኩሳት አይነቶች የተለየ ጸረ ቫይረስ መድኃኒት የለም። ድጋፍ ሰጭ ወይም ሳፖርቲቭ ኬር ህክምናው አለ። ዋናው ህክምና ድጋፍ ሰጭ እንክብካቤ መስጠት ነው። ይኸውም የጠፋውን ፈሳሽ መተካት፣ የደም ግፊትን መቆጣጠር፣ የደም መፍሰስ ማቆም፣ የደም መፍሰስ ማቆም ማስታገሻ መድኃኒቶች መጠቀምና ሌሎችም ናቸው። መከላከያ መንገዶች በጣም ጠቃሚው ነገር በሽታው መከላከል መቻል ነው። ለምሳሌ ክትባት ቫክሲኔሽን፣ እንደ ቢጫ ወባ ላሉት በሽታዎች ክትባት መውሰድ፣ የንጽህና አጠባበቅ፣ ይህ ማለት እጅን አዘውትሮ መታጠብ በተለይ የታመሙ ሰዎችን ከተነከባከቡ በኋላ፣ ከተባይ መጠበቅ፣ ትንኝን ወይ ሚዥገርን የሚከላከሉ ነገሮች መጠቀም፣ ለምሳሌ መረብ ወይ ማጎበር መጠቀም፣ ከእንስሳት ጋር ንክኪን መቀነስ፣ ከአይጦች ከሌሎች የቫይረስ አምጪ እንስሳት ጋር ንክኪን መቀነስ ወይም አለማድረግ፣ የአይጥ እዳሪ ያለበትን ቦታ ሲያጸዱ ጥንቃቄ ማድረግ፣ በሽታ ያለበትን ሰው በጥንቃቄ መንከባከብ የታመመን ሰው በሚንከባከቡበት ጊዜ የሰውነት ፈሳሾችን ደም፣ ወይም ሽንት፣ ላብ ከመንካት መቆጠብ እና የህክምና ባለሙያዎችን የሚመክሩትን ጥንቃቄዎች መከተል በጣም አስፈላጊ ነው። በመጨረሻም ምልክቶች እንደታዩ ወዲያውኑ ወደ ጤና ተቋም በመሄድ ህክምና መጀመር ለህይወት ወሳኝ ነው። የዛሬው ፕሮግራም ይህንን ይመስል ነበር። ስለተከታተላችሁ ከልብ የመነጨ ምስጋና ይድረሳችሁ።